እንደስ ነው ያለው ለምን ደስ እንዳለኝ ንገራችሁ በቃ ፈታ ዘና እያሉ ስለሆነ ምን ነው እኔ የውስጤን

በጣም ፋሚሊዮቻችን፣ እንደት ናችሁ? ደህና ናችሁ? አማን ነው ወይ? እኛ በጣም ደህና ቁልት ልት ብለንላችሁ ጉዞ ወደ ዱባይ ወደ ዱባይ ብለናል። እንደዚህ ሽብረቅ ብለን አምሮብናል። ሰዓት የለንም እንግዲህ በጣም ይቅርታ አድርጉልን እና ዛሬ እንግዲህ ወደ ዱባይ ልንሄድ ነው ማለት ነው። ከሶስት ሰዓት በኋላ ዱባይ እንገናኛለን እና ደግሞ ሁላችሁም ባይ። እዚህ ያላችሁ እዚህ ያላችሁ ደግሞ እዛ እንገናኛለን። እንወዳችኋለን። እንገናኛለን። እንግዲህ እዚህ ያላችሁ ደህና ቆዩ ማለት ነው። ግን ይሳቅና ቤል ቀሩብን

ለማንኛውም ዳኒና ሜሪ ገብተው ውስጥ ላይ እየጠበቁን ነው። እኛ ነን የቀረነው። እኛም ወደ ውስጥ መግባት አለብን። ስንት ሰዓት ሆነ? ትንሽ ደቂቃ ነው ያለን እና ይሳቅን ሰላም እንበላቸው ሳንላቸው አንሄድም በሚል ነው እና ይሳቅ ወጣ መከለብና፣ እናመሰግናለን፣ እንወዳለን፣ መልካም ጉዞ በለን። ከዛ ከተሳካላችሁ አቤልም ይሳቅ ሞክሩ። ድጋሚ እድል ሰኞ መሞከር ይችላሉ። ሰኞ መክሮ ወይ ማክሰኞ መምጣት ይችላሉ። መልካም እድል ይቅናችሁ። ደስ ብሎናል ግን እና ደግሞ ይሳቅዬ ኢትዮጵያን ለናንተ አደራ ጋይስ። እሺ፣ አሁን መግባት አይችሉም በቃ እሺ ለማንኛውም ፋሚሊዎቼ ይሳቅ እያዘነ ነው። እያዘነም ቢሆን ግን ምንም ማድረግ አንችልም፣ ማድረግ አልችልም። እንግዲህ መሸኘት አለብኝ። እንግዲህ ያው ግን ደግሞ ሊመጣለትም ይችላል። ማክሰኞ ሁለተኛ እንትን ያልከኝ ቦታ አዛኛው ሞክር ያለው ያቺ። እንግዲህ ምንም ማድረግ አንችልም። ከተሳካ ደስ ይለናል፣ ተመልሰን ብንመጣ። ካልተሳካ ደግሞ ያው እንግዲህ እዚህ ሆነን ቪዲዮ ኮል ጋይስ ሁሉም ይኸው ተሰባስበዋል። እኛ ውስጥ ገብተናል ብለው ፎገሩን። ወንድሜ እንዴት ነህ? ሰላም ነው ወይ? ናዲ ይባላል። እሺ ጓደኛችን ነው። እንግባ ሜሪ እንዴት ነሽ?

ስለዚህ ለማንኛውም ሁላችንም ዝግጁ ነን። ዳኒ ግን ይህን ሻንጣ ያዝከው ልብስ ታይደ ልትሸጥ ነው የምትሄደው ሻንጣው? ተለቀ? እና ኤፍሬም

እንደዚህ ፈገግ የምንለው እንግዲህ ዱባይ ሜዳችንን ስናስብ ነው። ከዛ ደግሞ አንዳንድ ያዝ የሚያደርገን ደግሞ ቢከለክሉንስ የሚል ነገር ነው። ምክንያቱም እዛ የምናውቀው ሰው ሳይሆን ሰዎች እንደሚመልሱ ሰምተናል እና ወደ ውስጥ መግባትን በጣም ፈርተናል። በጣም ሰዓቱ ሄዶብናል። ሻንጣችንን ምናምን አድርገን ቼክ አስደርገን የወጣ ነው ማለት ነው እና እኔ ፈርቻለሁ፣ አለፈች የምር ሰው ማለት ፊታችን ትንሽ ሲያዩን ደንግጠው ሊያስገቡን ይችላሉ። ሂዱ እስኪ ልማት ትችላላችሁ። አዎ አይደለም። ዝም ብለው ፊት አይቶ ምናምን የሚመልሱ አሉ፣ ምናምን እየተባለ ነውና ያስፈራል፣ በጣም ያስፈራል። ምንድን ነው ለምሳሌ ማለት ነው። ቢመልሱም ሻንጣችን ያመጡልናል። ጨንቃል። አይደለም የሰዓቱ ጉዳይ አይመስለኝም ብቻ

ተቀረሽ ምን እናደርግ? ወይ በጣም ነው የሚያስፈራው ጋይስ ይወላ ምን ማለት ነው? ሜሪ እንዴት እንዳለፈችን ጠይቃታል። ምንም የተለየ ነገር አይመጣም፣ ምንም የተለየ ነገር አይመጣም። የሆነ ነገርማ እሷ ደፋር ናት፣ ታውቃላችሁ። ከዛ ብዙ ፊልሞችን ስለሰራች የሆነ ሰው አግኝታለች። ዱ ሰምምን እንደዛ አንተ ስሄድ አይደል እንደ ደርሰን የምትመጣ እኮ እንትን አይሉም። አሁን ላይ ግን መሄድ የለበትም። እንደ ሀሳብ ግን ለምን መሰለህ እኔና ሩታ ገብተን ብንሞክርና ብናልፍ እናንተ ጋር ብንደውልስ?

ወይ ፕሌኑ እየጠጋች ይመስለኛል፣ እየገባች ነው በቃ። ኧረ ሰማይ ነው፣ ሰማይ ሰማይ፣ ጉዳይ ነው። የምንም ችግር የለው፣ እውነት

አቦ ሰም አቦ ሰም አቦ ሰም በእግዚአብሔር አልቅሰን እንዳታስለቅሰን፣ አልቅሰን እንዳታስለቅሰን። በቃ ሂድ የእኛ፣ በርታ በርታ። አትሄድም ማለት ነው።

ስለ ኤርክና ስለ ሪድ ካር ለምን እንዳለ ፕሮሰሱ በሙሉ ተቀያይሯል። በጣም ነገሮች በጣም ከብደዋል። ጋይስ፣ ምንድነው ዱባይ እንደዚህ ከባድ ሆኖ በጣም ነው የገረመን። እኔ አላቅም ነበር ከዚህ በፊት ሪጀክት እንደሚደረግ ምናምን መመለስ ምናምን እርግጠኛ ነበር እሚኮ ነው

እሱ ከተመለሰ በቃ እንቅርብ። ግን ደግሞ ወጪ ወጪ ነው፣ ገንዘብ ገንዘብ ነው፣ እንትን በጀት በጀት ነው ብለሽ የምታስቢው ከሆነ ሌላ ሰው አግብተን በዛ ማጠጣት። አሁን ደግሞ አንድ ሰው እንሸኛለን ማለት ነው። አሁን ደግሞ አንድ ሰው ይሄዳል።

በኋላ ሩታን እንልካታለን። ምክንያቱም ሁለቱ ተነጣጥረው መሄድ ስለሌለባቸው መጀመሪያ ሁለቱ እድላቸውን ይሞክራሉ ማለት ነው። የሚፈጠረውን ነገር አብረን እናያለን። አብርሽ ካለፈ አለፈ፣ ካላለፈ ግን እንቀራለን ማለት ነው። ምንም አማራጭ ስለሌለ እሱ ካላለፈ እሱ ካላለፈ ማናችንም አብርሽ

እኔ ግን እሄዳለሁ። ታላላ አንተ ብቃት እኔ ስለሌለኝ፣ እኔ እኮ ዱባይስ ለምን አናውቀውም? አሁን የወጣ ሰው ያልፋል ማለት ነው። እዛ መጨረሻ ላይ መጨረሻ

መልካም ጊዜያቸው መልካም ዕድል እንዲሉሽ እናንተንም በጣም ነው የምወዳችሁ፣ ግን ጓደኞችን እዚህ ሜዳ ላይ እየሄዱ ለእኔ በጣም ጸጽቶ እያለ ይሁን

በቃ ቪዲዮአችን የድል ጉዳይ ይመስለኛል። ልናልፍም ልንወድቅም እንችላለን። ግን በቃ ካላለፍንም እዛ ያላችሁ ቤተሰቦቻችን፣ ዱባይ ያላችሁ ቤተሰቦቻችን እንወዳችኋለን። በጣም ላቭ ላቭ፣ ቢግ ላቭ፣ ቢግ ሪስፔክት እና ካለፍን ደግሞ መታችሁ፣ ኤርፖርት ተቀበሉን። አሪፍ ጊዜ እናሳልፍ ነበረ። ግን እግዚአብሔር ነው የሚያውቀው። ከዚህ እንኳን ብናልፍ እዛ ራሱ ላናልፍ እንችላለን፣ ይመልሳሉ፣ ምናምን ነገር እየተባለ ነው። ለመነጋገር በጣም ብዙ ነገር ነው የሚነገረው፣ ብዙ ነገር ነው ስለ ዱባይ የሚባለው። ካለፍን አለፍን፣ ካላለፍን ደግሞ እግዚአብሔር ያውቃል። መልካም ሰርግ ይሁንላችሁ ጓደኞቻችን። ካለፍን ብናልፍ ደስ ይለናል። በዚ አጋጣሚ ዳኒ ምንም የከሰረው ብር ለእናንተ ሙከራ እናንተ ለማግኘት ሙከራ ስለሆነ ምንም የከሰረው ገንዘብ እንደ ከሰረ ራሱ አንቆጥሮ ኦፍ ኮርስ ዋይ ናት አብራችን ስለነበራችሁ ከልብ እናመሰግናለን። ዱባይ እንገናኝ ላ እንገናኝም እንችላለን እንግዲህ በአይ